በግፍ የተገደሉት የቀድሞ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው ልጅ መአዛ ተሞሸረች። ሰላም ጤና ይስጥልኝ፣ ውዴ ቻናል ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል ዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም የሚዘናኙ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ሆነ ኖቲፊኬሽን ቤላን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንዲደርስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። ማለት ነው። በኢትዮጵያ ታሪክ እንግዲህ ርዕሰ መስተዳድር የምለው እያደ ከመጣ ኋላ የመጣ ነገር እንደሆነ ይታወቃል። በተለይ በአማራ ክልል በህዝብ የማይደራደር የቁርጥ ቀን ልጆች ከሆኑት መካከል አንዱ ዶክተር አምባቸው መኮንን ናቸው ቢባል የማይካድ እውነታ ነው። በተለይ አማራ ማንነት ማስመለስን ጥያቄ በማስመልከት ወያኔ ስልጣን ላይ በነበረበት ሰዓት ላይ ከፍተኛ ትግል ካደረጉት የአማራ ልጆች ግንባር ቀደሞች መካከል አንዱ እንደነበሩ ጭምርም ነው ታሪካቸው የሚያስረዳው። አማራ ክልል እንግዲህ ብዙ ብዙ በጣም ከዚህ በፊት የተለያዩ ወያኔ የራሳቸውን አመራሮችም ሲያስቀምጡ ነበረ። ክልሉ እንደፈለገ አልፎም ደግሞ እነዚህ ወልቃይትንና ራያን አጠቃላይ ውዝግብ የሚነሳባቸውን ስፍራዎች ከበፊቱ የአማራ ግዛት የነበሩትን እንግዲህ እንደፈለጉ ለማድረግም ወያኔዎች ህዝብን ከህዝብ ለማጋጨት የሄዱበት ድርገት ከባድ ነው፣ በማለትም ነው በዛቱ በርካቶቹ። ከዛም ቅሪታ የተነሳ ጥያቄ ያነሱ ጥያቄ ሪፎርም ስነሳ በዋናነት ከ2010 በፊት ከፍተኛ ትግል ካደረጉት ልጆች መካከል በፖለቲካ ግንባር ቀደም ገንዘብን ኪሴን ሳይል ሀገሬን ህዝቤን የምል ጀግና እንደነበረ ጭምርም በርካቶቹ የገለጹ ያሉት ከጀግኖቹ መካከል አንድ የሆኑት ዶክተር አምባቸው መኮንን እንደነበሩ በርካቶቹ ይገልጿቸዋል። በአማራ ህዝብ ዘንድም ትልቅ ስፍራ የነበራቸውና በጣም ተወዳጅ የነበሩ እንደሆኑም ታሪካቸውና እውነታቸው ያስረዳል። ታዲያስ እዚህ ሀገር እንግዲህ ኢትዮጵያ ላይ እንደሚታወቀው አብዛኛውን ጊዜ አፍሪካም የተለያዩ ዓለም ክፍል ኋላ እንዲቀሩ የዳረጋቸው ለሀገራቸው ሟች የሆነው ሰው አያከብሩም። በዛ ልክ ሰው ለማጥፋት የሚቸኩልበትም ነው፣ የዘረፈው የረገጠው እንደፈለገ የሚኖረበት ሁኔታ ሲሆን ነው በጣም ሀገሪቷ ወደ ኋላ የምትቀረው። በተለይ በሙስና ምክንያት አፍሪካም የተዳከመችበት እንጂ የኢኮኖሚ ችግር የለባትም። አፍሪካን በዋናነት ያዳከመው ሙስና ነው በጣም በሚያሳዝን ሁኔታ ሙስና ለህዝብ የሚያስብ የለም፣ ለትውልድ የሚያስብ የለም። ከዛም የተነሳ የመፍትሄ አፍሪካ ውስጥ የሚመጡት መሪዎችን ጥሩ የሆኑት መሪዎችን ለመግደል ሙከራ ስደረግም ይስተዋላል። ባለፈው እንግዲህ እንደምታወቀው ኢብራሂም ትራኦሬ የተጨበጠ ለውጥ አምጥቷል በቡርኪና ፋሶ ላይ የተጨበጠ በተለይ ለዩኒቨርሲቲ ተማሪዎች በዶላሮች እየተከፈለላቸው እንደማሩ ከ200 ዶላር በላይ የጌዝ እንዲከፈላቸው አልፎም ደግሞ ለአፍሪካውያን ሙሉ ቪዛ ፍሪ ማድረጋቸው አጠቃላይ የተረጋገጠ ለውጥ አድርጓል። ግን እሳቸውን ለመግደል ብዙ ሙከራ ይደረጋል። በገዛ ሀገሩ ላይ ሰው በዚህ ደረጃ የሚጨክንበት በገዛ ትውልዱ ላይ የሚጨክንበት ሁኔታ ነው የሚፈጠረው። ስለዚህ እነዚህ አይነት ነገር በጣም ከባድና አሳዛኝ ነው። መልካም መልካም ሰዎችን ማስቀረት ለነገ ለትውልድ ልጅ አለኝ ብለን ራሱ ለልጅ አባት ለመሆን ጥሩ መሪዎችን ማስቀመጥ፣ ጥሩ አመራሮችን ደግሞ ካሉ ማክበር ነው። ያ የገደለ ሰው ወይ ነገ ልጅ ሊወልድ ይችላል። በጣም በሚያሳዝን ሁኔታ ለልጁ ግን አባት ነኝ ብሎ ባይ ጥራ ጥሩ ነው። ምክንያቱም እንደዚህ አይነት የሀገር ባለ ሁኔታ ለቀጣይ ጄኔሬሽንም ጥሩን ሀገራዊ ለውጦችን አምጥተው የሚሄዱት መሪዎችን በዚህ ልክ ጭካኔ በተሞላ መልኩ መግደል ጥሩ እንዳልሆነ ጭምርም ተገዝቶ ወይም ሳይገዛ እጅግ አሳዛኝና ዘግናኝ ነው። አሟሟታቸው ለኢትዮጵያ ሕዝብ በጣም ዱብ እዳና አስደንጋጭ ገዝተትን በሰአቱ የፈጠረበት ሁኔታ በቁማር መልኩ ህይወታቸውን እንዳቶ ጭምርም ነው። ፖለቲከኞቹ በጣም በሚያሳዝን ሁኔታ ከፊሎቹ እያሉ ያሉት በፖለቲካ ቁማር ነው፣ እየተሰዉትም ማለትም ነው። ሀሳባቸውን ሲያነሱም የተስተዋለው ማለትም ነው። እኚህ ሰው እንግዲህ ለህዝባቸው የከፈሉት መስዋዕትነት ታላቅ ነው። በተለይ ለአማራ ህዝብ የከፈሉት መስዋዕትነት ታላቅ እንደነበረ አልፎም ደግሞ ኢትዮጵያ ላይ ራሱ የመምራት እድሉን ቢያገኙ ኢትዮጵያን በጥሩ ሁኔታ መምራት የሚችሉ ሰው እንደነበሩና ከስር መሰረቱ ለህዝቡ የሚያስቡ ቀና አመለካከት ያላቸው ታጋይ እንደነበሩ ጀመረም ነው የእሳቸው ልጅነች እንግዲህ መአዛ የምትባል ተድራለች። እንግዲህ ሰርግ ስነስርዓቷን በማስመልከት በጣም በአግባቡ በቅርቡ እንግዲህ ቀለበት ስነስርዓት ነበራቸው። ቀለበት ፕሮግራሙን ከጨረሱ በኋላ እንደምታወቀው እንግዲህ ያው አጠቃላይ ወደ ሰርግ ነው። እንደምታወቀው እንግዲህ ከዚህ በፊት ሽምግልና ወደ ቤተሰቦቿ መላኩ የምታወስም ነው። በጣም የሚያሳዝ ነው። አባታቸው የልጃቸውን ወግ ማድረግ እንኳን ያላዩበት ሁኔታ እጅግ የበርካቶችን ልብ የሰበረበት፣ ግን እሳቸው ለፊትና ለእውነት ስለቆሙ ምንም የሚያኮራ አሟሟት ነው የሚወጡት በማለት ነው በርካቶቹም እየገለጹ ያሉት። ሀገርን ዘርፎ ሳይሆን ለቅና ለእውነት ሰው ስሞት ጥሩ ነው በማለትም በርካቶቹ ሀሳባቸውን ስጋር ሰውም ተስተውሏል ማለትም ነው። ያ እረፍት ነው በማለትም ነው መስዋእት ነው የሆኑት እንጂ እንደ ሌሎቹ አሁን ለምሳሌ በብዙዎቹ ልክ ሀገርን ዘርፎ ስሞቱ፣ አሁን በጣም በክብር ከክብር በወረዳ አገላለጽ ነው የሚገለጸው፣ እንደዚህ ተወገደ፣ ተገደለ የሚባለው አይነት አለ። እንደዚ ሳይሆን ተሰውሮ የሚባለው በማለት ነው። በርካቶቹም ሀሳባቸውን እየገለጹ ያሉት እጅግ አሳዛኝና ልብ ሰባሪ ነው። እኛ ሀገር መልካም ነገሮችን መስራት እንዳለብን ከስር መሰረቱ ለውጥ እንደሚያስፈልግ፣ እንደ ህዝብ አመለካከታችንን መቀየር እንዳለብን ጀምርም ነው። ምክንያቱም ምንም ሰው ቢሆን ለውጥ ሀገሪቷ ላይ መምጣት አለበት። በኢኮኖሚም በሁሉም ነገር በ ከዛም በኋላ ቅር በጣም በሚያሳዝን ሁኔታ ስደተኛ ቁጥር በአሁኑ ሰዓት በከፍተኛ ሁኔታ እየጨመረበት ያለበት ሁኔታ መንስኤው ከሙስና የመነጨ እንደሆነ ነው። አሰራሩ መስተካከል አለበት፣ ከሙስና የጸዳ አሰራር። በተለይ በተራቀቀ መንገድ ለሙስና ያለውን ህዝብ አቋሙን ማሳወቅ እንዳለበት ጀምረም ነው። እንግዲህ የዶክተር አምባቸው መኮንን ልጅ በጣም ጎበዝና በስራም ታታሪ እንደሆነች ጀምረም የአባቷን ፈለግ እየተከተለች እንደሆነች ጀምረም ነው። መአዛ በአሁኑ ሰዓትም የተለያዩ ስራዎችን እየተሳተፈች የስራችን ነምትገኝ ጀምረ ጀምርም የራሷን ድርሻ ለሀገሪቱ አስተዋጽኦ እያበረከተች እንደምትገኝ ጀምርም፣ የወጡት የአደባባይ መረጃዎችም እንግዲህ ይታወቃል። ከዛም አልፎ ጥሩ ትዳር አጋር እንዳገኘች ጀምርም፣ እሷም የምትፈልገውና የምተመኘው አይነት የትዳር አጋር የትዳር ህይወት እንደፈለገች ና ያ ደግሞ እንደ ተሳካላት በርካቶችም ደስታቸውን ስገልጾም ተስተውሏል። ድል ባለ ሰርጉ እንግዲህ ተድራለች በማለት ነው በርካቶችም እየገለጹ ያሉት። ስለዚህ ስኬታማ ትዳር ደግሞ ጥሩ ነው መጠናናት በ መተዋወቅና መቀራረብ ቴዳር እንግዲህ ዝም ብሎ ጨዋታ ሳይሆን በደንብ ሰው አንድ ላይ ሆኖ ተነጋግሮና ተወያይቶ ተጠናንቶ ነገሮችን ለውሳኔ የሚያበቃ ጉዳይ ነው። ሁለቱ ወደ አንድ አካልነት ስለሚመጡ ትዳር መጠያየቅና መወያየት ልጅ ማፍራት አለ፣ ነገ ስታመም እርስ በርስ መረዳዳት አለ። ክፉ ጊዜያቶች አሉ፣ ዛሬ ደስ ደስ ብቻ። ያን ሁላ ጸንቶ ለማለፍ እስከ ህልፈተ ድረስ አንድ ላይ መኖር እንደሚያስፈልግ ጭምርም ነው። ትዳር ጥምረት ነው። በጣም በህይወት ትልቅ ውሳኔ ትዳር እንደሆነ ጭምርም ነው። በርካቶችም አይረዱም። ትዳር የህይወት ትልቅ ቁልፍና ወሳኝ ምዕራፍ እንደሆነ በርካታ የእውቀት ወይም አዋቂዎች በትዳር ዙሪያ በጣም ጎበዝ የሆኑት ባለሙያዎች ሲያስተነትኑ ይስተዋላል ማለትም ነው። ስኬታማ ትዳር እንዲኖር መጀመሪያ ቤዙ ፍቅር መሆን እንዳለበት ጀምርም ከዛ መነጋገር፣ መወያየት፣ አንዱ አንዱ ምፈልግ አይነት ነገር ልባቸው በደን መጠናናት አለበት። በተለይ ደግሞ ውጤታማ ትዳር የሚባለው ከጋብቻ በፊት ምንም አይነት ግንኙነት ባይደረግ ይሻላል። ሌሎች ከዛ ከጋብቻ በኋላ የሚፈጸሙት ነገሮች ካሉ ትዳር ወደ አንድ አካል የሚመጣበት ሁኔታም የሚፈጠርበት ሁኔታ ሰላምቱ ማስመልከት ነው። በርካቶችም ሀሳባቸውን እየገለጹ ያሉት እንግዲህ አጠቃላይ እንግዲህ የኢትዮጵያን በጣም ምርጥ በአማራ ክልል ለአማራ ሕዝብ ሟች የነበሩት ታላቁ ምርጥ የጊዜው የአማራ ተወላጆች ማንም አይተካቸውም ተብሎ የታሰበው ርዕሰ መስተዳድር ዶክተር አምባቸው መኮንን ልጅ መአዛ አምባቸው እንግዲህ መዳሯን በማስመልከት ጋብቻ ስነ ስርዓቷን በማስመልከት አጠቃላይ እንግዲህ ስለ ቲዳርን በማስመልከት ቲዳር እንግዲህ እሷ በጣም የተሳካ ቲዳር እንደሆነ የጀመረም ነው ያሰበችው። በጣም ጥሩ ቲዳር እንደሆነ ቤተሰቦቿም ስለ ልጁ ሁሉን ነገር ሰምቶ ተቀባይነት ወዲያውኑ እንዳገኘ ጀምርም ቤተሰቦች ደግሞ ለልጆቻቸው የማይሆነውን ቲዳር ሲጀምርም አይወሰኑም። እንደዚህ የተሳካ ቴዳር እንደተሆነ ጭምርም ነው በርካቶቹም እየገለጹ ያሉት። የዶክተር አምባቸው መኮንን ልጅ መአዛም አምባቸው መዳሯዋን በማስመልከት አጠቃላይ እንግዲህ እለታዊ መረጃዎችን በማስመልከትም ነው። አጠቃላይ ጠቅለል ስናደርግ እንግዲህ ዶክተር አምባቸው ከለውጡ በፊት ከ ሁለት ሺህ አስር በፊት ጀምሮ ትግል ውስጥ የነበረው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ደግሞ በደንብ አማራ ክልልን ርዕሰ መስተዳድርነት ሲያገለግሉ የነበረው ሰው እንግዲህ ተገደሉ ነው እየተባለው በሰአቱ ከተገደሉ በኋላ ደግሞ ሌላ ርዕሰ መስተዳድር ነው መጣው። አሟሟታቸው በጣም በሚያሳዝን ሁኔታ በርካቶችን ያሳዝንና ድንገተኛ እንደነበረ ጨመረም ነው እንግዲህ በሰዓቱ እገሌ ነው የገደለው ቢባልም እስካሁን ድረስ በርካቶች ደግሞ አልተረጋገጠም የሚሉት መረጃዎችን ሲያቃብለውም ተስተውሏል። በክፍል ጎራ ፈጥሮ ቅሬታ የፈጠረበት ሁኔታም ነው የሚያሳየው ማለት ነው። የእሳቸው ልጅ ነች እንግዲህ መአዛ አምባቸው የምትባለው መዳሯን በማስመልከት አጠቃላይ እለታዊ መረጃዎችን በትዳር መጣምሯን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። እለታዊ መረጃዎችን በማስመልከት የጋብቻ ስነስርአቷን በማስመልከት ልደመጡ የሚገቡ መረጃዎችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት ከእለቱ መረጃዎች ጋር አብሬያቸው እስካሁን ድረስ አብሬያቸው ቆየት ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁ ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊ አማኔ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያንስ ያድርጉ። ወደ አሁኑ የመለቀቁት መረጃዎች ለእናንተ ይደርሳሉ። አጠቃላይ ሊያሳጣቱ ያሉን መረጃዎችን ይመስላሉ። በወቅታዊና ቻቸር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያቸው።